ፖለቲካል ተርም ነው የሚለውን ለመያዝ፣ ሁለተኛ ነገስት ምዕራፍ ሁለት ምዕራፍ ሰባት ቁጥር ሁለተኛ ሳሜል ምዕራፍ ሰባት ቁጥር አሻዎች ላይ ከሆድህ ወይም ደግሞ ከሆድህ የሚወጣውን ዘርን አስነሳለዋል። አስነሺ ማን አለ? አውጪ ማን አለ? አንድ አምላክ አለ። የሚወጣው ደግሞ ምን አለ? ዘር አለ። ያንን ዘር ደግሞ እኔ ምን ሆነ አለው አለ፣ አባት ሆነ አለው አለ። እርሱ ደግሞ ልጅ የሆነኛል አለ። እዚህ ጋር አባትና ልጅ የተባሉት ኦንቶሎጂካል አይደሉም። ፍጡርና ፈጣሪ ናቸው አባትና ልጅ የተባሉት አንተ ልጅ እኔ ዛሬ ወለድኩ አለ አይደል ወለድኩ ማለት ምን ማለት ነው ትርጉሙ ንገረኝ እስቲ ወለድኩ ማለት መዝሙር ዘጠና ቁጥር ሁለት ላይ ተራሮች ሳይወለዱ ይላል ምን ማለት ነው ሳይወለዱ ይላል አይ ተራራ ግን ምድራዊ ነገር አይደለም። ምንም ይሁን ግን ሳይወለዱ ይላል እኮ ማንም የሚወልዳቸው አይ መወለድ የሚለው ጌኔካ የሚለው የግሪከኛው ቃል መፈጠርን ለማመልከት ይመጣል። ስለዚ መወለድ ማለትና መፈጠር ምንድን ነው ልዩነቱ ስንል ፈጣሪ ጾታ የለውም። ለምን ይወልዳል? መወለድ የሚለው ለፈጣሪ የሚሰራው መመስራቱን ሊያማመልከት ነው አ በራስ ሕይወት እንዳለው ለወልድም በራስ ሕይወት እንድኖረው ሰጥቷልና፣ አለ አ በከዛ ደግሞ ወልድ ደግሞ የዘላለም ሕይወት ነው ይላል አይደለም። የዘላለም ሕይወት ደግሞ እንደተሰጠውም ይናገራል እሱ አይደለም። ነጥቡ ግን ወደ ነጥባችን ስንመጣ ወለደው የሚለው ቃል ፈጠረው በሚል ነው የሚመጣው። በባይብል ከሄድ ለምን ወለድኩ ይላል ማለት ተራሮችን ሳይወለድ የሚለው ነገር ለምን ሳይወለዱ ለምን አለው? እንደዛ ከሆነ ተራሮች ካለመኖር ወደ መኖር እየመጡ ስላለሆነ፣ እየወተ ወደ ታዲያ ተራሮች ሳይወለዱ የሚለውን ነገር ሳይፈጠሩ ብሎ ለምን አላስቀመጠው? ሳይወለዱ ብሎ ለምን አስቀመጠው? ምክንያቱም ተራሮች አሁን ቃላቶች የሰነጠቅናቸው ናቸው ስለሆነ ነው፣ ትርጉም አላቸው ነው። ማራይ ሳይሆኑ ነው የመጡት ከነበረው ነገር ነው። ኢየሱስ መፈጠሩ ላሳይሽ፣ ፈጠረኝ ያለበትን ላሳይሽ፣ ሁለት ቦታ ስለዚህ ኢየሱስ ፍጡር ነው። አይደለም ፈጠረኝ ካለ ፍጡር አይደለም? አሁንም የቃላት ስጋውን ፈጥሮ ተዋህዶ ነው የምንለው። ራሱ የፈጠረ ስጋ ነው። ምንም ወልድ እንደሚፈጥር ነው። አብን ፈጣሪ ያለበት ጥቅስ እኮ ወልድም ፈጣሪ ነው። እኛ እኮ ከሰማይ ሳይጎል በምድር ተገኘ ነው የምንለው። ስለዚህ ፈጣሪነት አብ ሂዝ ሶርስ አብ እዝ ሶርስ። ስለዚህ ፈጥሮታል እኮ ነው። ኢየሱስ ክርስቶስ የሚፈጠረው ማን ተፈጠረ? አልኩኝ ስለ ኢየሱስ ክርስቶስ ነው እስካሁን የምናወራው ማለት ነው ስጋው ነው። ሜካኒካል ፈንክሽን እና ኬሚካል ሪያክሽን አድርጎ ፕሮሰስ አድርገው ተጸንሶ የተወለደው ነገር ፍጡር ነው አደለ? ማለት እንደዚህ አይነት ቃላቶችን መጠቀም አልችልም ግን ኢየሱስ ክርስቶስ ራሱ የራሱን ስጋ ፈጥሮ ነው የለበሰው። ፈጥሮ የለበሰው የሚ እኔ አብ እንደፈጠረለት እኮ አይ የቱጋ ነው ስጋውን የራሱን ስጋ ድንግል ማርያም ማህጸን ውስጥ የነበረውን ስጋ ፈጠረ። ስለዚህ ኢየሱስ እራሱን እራሱ ፈጥሯል። ኢየሱስ እራሱን ፈጥሯል። ፈጣሪና ፍጡር አሉ ማለት ሱስ አንኛው ኢየሱስ ፕሪ ኢንካርኔት የነበረው ኢየሱስ ፖስት ኢንካርኔት ችግር የለውም። በጣም ሀሳብሽን እናከብራለን። ሌላ ጊዜ እንገናኛለን። እኔም ልውጣ። በጣም ተመችቶኛል። አንደኛ ቴዎሎጂካል ተርም ነው የምትጠቀሚው። ሌላ ጊዜ ስትመጪ በደንብ ትሪኒቲ ኮንሴፕትን ይዘሽ አጥንተሽ ምናምን ነገር ትመጪ እንደምናወራ ተስፋ አለኝ። ሀሳቤን ስላከበርሽ ሀሳብሽን ስላከበርኩኝ፣ ጥሩ ጊዜ ስለነበረን ምንም አይነት የቃላት ፐርሰናል የሆኑ አታቆች ሳይኖሩ ሀሳብ ስለተቀየረን በጣም አመሰግናለሁ። እሺ በትሪኒቲ ብታምኝም የሱስ ጌታ ነው በትለሽ፣ የሱስ ኢየሱስ አዳኝ ነው በትለሽ፣ እዚህ ቤት የወንጌል ጥረት በጣም አለ። ችግር አለ፣ ችግር የለም። ያ ምንድን ነው? ቤት እየከፈተ ኑና ስበኩ ያለ ነው። የወንጌል በጣም አለ እዚህ ጋር ፕሮቴስታንት ኦርቶዶክስ አይመጣ ማይሰብኩ ግን ቁርአን ላይ የተወሰኑ ጥያቄዎች ነበሩ። እኛ አሁን አንተ ባትኖር ችግር የለም ሌላ ሰው ሌሎች ወንድሞችም ላይ ከኔ ጋር ብትኖር ጥሩ ነው አለ። እነዚህን እንደኛ አንድ እንዲሆኑ በስስት እጠብቃቸዋለሁ። እንደ እንደኛ አንድ እንዲሆኑ አለ። እንደኛ አንድ እንዲሆኑ እንደኛ በምን አይነት አንድነታቸውን እንታቀው ነው? እንደኛ አንድ እንዲሆኑ አለ። ቅዱስ አባት ሆይ እነዚህ የሰጠኸኝን እንደኛ አንድ እንዲሆኑ በስም እጠብቃቸዋል። እንደማን አንድ እንዲሆኑ አለ? እንደኛ እኔና አንተ አንድ በሆንበት አኳን እነሱም ደግሞ አንድ እንዲሆኑ አለ። ስለዚህ ሐዋርያት በምንድን ነው አንድ የሆኑት? በቀላሉ ማግኘት ይችላል። አንደኛ፣ ሁለተኛ ሊንግዊስቲካል አፕሮችም አለው ራሱ ይሄን የሚለው የግሪክኛው ቃል የሚጠቀሙ የዓላማ አንድነትን ለመምጣት ይመጣል። አፕሮችም አለው ራሱ ይሄን የሚለው የተለያየ አጠቃቀም አለው። አሁን ምንድነው ነጥቡ? ዮሐንስ ወንጌል 17 11 ላይ ቅዱስ አባት ሆይ እነዚህን የሰጠኝን እንደኛ አንድ እንዲሆኑ በስም እጠብቃቸዋለሁ። ሐዋርያት የምን አንድነት ነው ያላቸው? ሜታፊዚካል ነው? ኦንቶሎጂካል ነው ወይስ የዓላማ አንድነት ነው ያላቸው? በቀላሉ መረዳት ትችላለህ። አስራሁለት ሐዋርያት የምን አንድነት ነው ያላቸው? እያሱ አለ አለ እኮ የምን አንድነት ነው ያላቸው አስራሁለት ሐዋርያት አስራሁለቱ ሐዋርያት እያስ የምን አንድነት ነው ያላቸው? አስራሁለቱ ሐዋርያቶች የአላማ ነው። ኦኬ። እንደ ማና እንደ ማን ነው አንድነታቸው እኮ እንደ ማና እንደ ማን ነው ያለው? በኢየሱስ ትምህርት አስተምሮት እንደ ማና እንደ ማን ነው አንድነታቸው? ከማን ጋር ይመሳሰላል? አልገባኝ። ከከይ አስራሁለቱ ሐዋርያት አንድ ናቸው አይደለ? አንድ አንድ እንዲሆኑ አለ ኢየሱስ ይጸልይ አስራው ተዋሪያት በምንድን ነው አንድ የሆኑት? በማንነት ነው በምንነት ነው ብዬ ስለ በዓላም አልክ። ምክንያቱም በማንነት ሲባል አስራ ሁለት ናቸው አንድ ሊሆኑ አይችሉምበምንነትም ከሌላው ማህበረሰብ ስንጥለው በዓላማ ነው። አሁን ልክ እንደማና እንደማን አንድ የሆኑት አስራ አስራው ተዋሪያት እንደማና እንደማ ዮሐንስ ወንጌል 17 11 ላይ ኢየሱስ ይጸልይ ምናል ቅዱስ አባት ወይ እነዚህ የሰጠኸኝ ማለትም አስራ ሁለት ሐዋርያት እንደኛ አንድ እንዲሆኑ አለ። እንደማ እንደኛ እንደኛ የሚለው ማን ነው? እንደኛ እያለ የሚያወራው ማን ነው? ስለዚህ አብና ወልድ እንደ እንደማን አይነት ነው አንድነታቸው? ስለዚህ ኔትወርክ ነው። እዛ ክፍል ላይ ቆይተ ነገር የቆየ የሚደርሰኝ ለእኔ ነው ወይስ ያጀማ? እስኪ ኮንፈርም አድርገው ነው እየቆየ ነው የሚደርሰኝ። እያሱ ኔትወርክን አስተካክለው፣ አይሰማም ነው አስራ አምስት ሰከንድ ላይ አድርገው ፍላይት ሙት አድርገው፣ ለ15 ሰከንድ የኔ ደና ከሆነ ኢብራሂም ጋር አይደለም፣ ትቆራረጣለህ። ፍላይት ሙት አድርገው፣ ለ15 ሰከንድ እንጠብቃለን ኢንሻአላ። ፍላይት ሙት አድርገው ለጊዜው፣ ወይ ወተግባ እስቲ እንትን በሉት፣ አወሩልትና ወይ እንትን በሉት አውጡት፣ ከእንደገና ሳውት። አንዳንዴ ኔትወርኩ እንደዛ ይስተካከላል። አወሩልትና ከእንደገና ሳውት ወይም ነው። ፍላይት ሙት አድርገው፣ ለ15 ሰከንድ አንተ ናሳውት አሁን ድጋሚ ስስቡት፣ ይስተካከላል። አንዳንድ አሳያቸው፣ ታች አንዳንድ አሳያቸው ከዛ ውስጥ አስካላሚን መቀጠል ትችላለህ። ሂደበት ያው ያለን ጊዜ ውስን ነው። የሆነ ሆኖ ግን እስቲ የተወሰነ ማንሳት ይቻላል። ያው እኔም አውዱ ናየው ኢንተርምስ ኦፍ ኢንድዌሊንግ ነው። በተለይ የኢየሱስ ዮሐንስ የቋንቋ አጠቃቀም አቅጣጫው በደንብ ለየት ይላል ሲኖፕቲክስ አኳያ ሲታይ ማለት ነው። አብሮ ስለመኖር የሚያወራው ነገር አለ። እኔ በእናንተ ውስጥ አለው፣ እናንተም በእኔ ውስጥ አላችሁ፣ አብ በኔ ውስጥ አለ፣ እኔ ከሱ በአብ ውስጥ አለው አይነት የቋንቋ አጠቃቀም አቅጣጫ አለው እና እነዚህ ነገሮች ለብቻቸው አይሶሌት ተደርገው ተለይቶ መታየት አለባቸው የሚል እምነት አለኝ በግሌ ማለት ነው። ዮሐንስ 14 አስርን ክፈተ ውስጥ ከቻልክ ወንድማችን ማሂር ዮሐንስ አስራ አራት አስርን ክፈተው ዋይ ክፈተው እኔ ለአንብበ ወይ አንብበው ማሂርዬ አንብበው ቪዲዮ ስከፍት እንትን ይለዋል መሰለኝ አትክፈት ስላለ ተቀደምከኝ። እንትን ዮሐንስ ንጌ አስራ አራት አስር ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ራሴ ያልናገረውምና፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። አብ በእሱ ውስጥ እንዳለ እሱ በአብ ውስጥ እንዳለ ዞሮ ዞሮ ቃሉ የሱ እንዳልሆነ አብ እንደሆነ የሚናገርበት አውዳለሁ ዮሐንስ 15፥4 ላይም መመልከት ይቻላል። ተመሳሳይ አጠቃቀም። ዮሐንስ 15፥4 በእኔ ኑሩ፣ እኔም በእናንተ ቅርንጫፉን በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ ፍሬ ባትኖሩ አትችሉም እና ይሄዳል። ዛትሚ ስርልሽ ያሳየው በእኔ ኑሩ እኔ በእናንተ ኖራል። ምን ማለት ነው? ተርሙ ምንድን ነው? ርሌሽን ና ኢንትራክሽን ነው የሚያሳየው። ግንኙነትና መስተጋበር ነው የሚያሳየው። እኔ የአባቴን ትእዛዝ እንደጠበቅኩኝ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ስለ ኑሮ ነው እያወራል። እዚህ ላይ ቆመህ ሁሉም ዮሐንስ 14 16 17ን መክፈት ይቻላል። ዮሐንስ ወንጌል ምዕራፍ 14 ቁጥር ስንት 21 ላይ መሰለኛል። ማነው? ስንት ላይ ይሰማል? ይሰማል ዮሐንስ 14 16 እስከ 17 እሺ። ብትወዱኝ ትእዛዜን ጠብቁ። እኔ አብን ለምናለው፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋልና እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው ማይችል የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ትቀጥል። አይ በቃ እ መኖር ምትለ ኮንሴፕት ይበልጥ ግልጽ እንድትሆን ስለፈለኩ ነው። ቁጥር ያህል ያለው ውስጥ ዝቁ ቁጥር ያህል ያለው ግን ሞር እንትን ነው መሰለኝ ስ ው አባቴ እንዳለው የሚለው አይደል እናንተ በእኔ እኔ በእናንተ የሚለው እኔ በአባቴ እንዳለው እናንተ በእኔ እንዳላችሁ። አዎ ዘሴም አውድ ነው። ኮንቴክስቱዋሊስት ሲታይ ዘሴም አውድ ነው። ይህን ውስ ደስታ በቃ ዮሐንስ 14 ሀያ አንድና ሀያ ሁለትም መጥቀስ ይቻላል ማየት ይቻላል። እዛ አንድነት ኢንተርንስ ኦፍ ኢንድዌሊንግ እንዴት እንደተቀመጠ መረዳት ይቻላል ማለት ነው ነው ዘሴም ነው። አንተ ከጠቀስከው ጋር ብዙም የተለየ ነገር ያሪፍ እይታ ነው። ቆንጆ ነው ማሻአላህ ጀዛከላህ እያቱ ካለ ግባ አሰላሙ አለይኩም ወራህመቱላህ ወበረካቱህ በቃ ዒምራንም ሁላችሁም ስለገባችሁ ቀጥሉ። እናንተ እኔ ልውጣ እኔም ልውጣ ው እኔም ያለኝ ጊዜ ውስን ነው። ሌላ ጊዜ አሰላሙ አለይኩም አሌይኩም ሰላም ወረህመቱላህ ወበረካቱሁ ኡስታዝ ወሒድ ሊወጡ ነው። አው ልወጣ ነው። እኔ እንኳን የገባሁት ሰላም እንላችሁ ነበር። አገባቢ ራሱ በጣም የምወደት ኡስታዝ ኖት፣ አላህ ይጠብቁት። ሰላም ልላችሁ ነው አገባቢ። እርስንም ኡስታዝ ቃለሚነ ዛሬ ነው ያየሁት። አልሐምዱሊላህ፣ አንድ መልካም አስተማሪ፣ መልካም ወንድምን በማግኘት ደስ ብሎኛል። እርሱን ደግሞ በጣም የምወደት ኡስታዝ ኖት፣ አላህ ይጠብቁት። መጽሐፎት በሀዲያ መልኩ ደርሶኛል፣ እያነበብኩን ያለሁት በጣም ደስ የሚል ኪታብ ነው። ሁለት ነው እኔ ጋ ያለው አሁን

በጣም ወድህ ኢቭን ወደ ንጽጽሩ ዓለም እንድገባ ራሱ ያደረገኝ አንዱ ነገር ማለት የንጽጽሩን ትምህርት ነው የተማርኩ ያለሁት ማስተርስ ላይ እንድማር ካደረጉኝ ነገሮች አንዱ ኡስታዝ ሳዲቅ መሐመድ እና እርስዎ ኖት። ማሻላህ አላህ ይጠብቁት። አላህ ይጠብቁት። በጣም በጣም ደስ ብሎኛል ዛሬ ስላገኘሁት። ትልቅ ነገር እየሰሩ ነው። ይበርቱልን። አሜን። አይ ኧረ አንተ ጎበዝ ነህ ወላሂ። ብርታት አንድ ጊዜ አንድ ውይይት ያደረክበትን አይቼ አላህኔ የአምላክ ነኝ አምልኩኝ ያለበት ሲ የለም ተብሎ በሱሮጣ ምዕራፍ 20 ቁጥር 14 እና በሱሮቱ አንቢያ ምዕራፍ 21 ቁጥር 25ን 21 ቁጥር 91 እና 92 ላይ ያለውን እኔ ጌታችሁ አምልኩኝ ይላል። ስለ ነው አረብኛው የሚያወራው ስትለው አይ ተገዙኝ ነው የሚለው፣ አምልኩኝ የሚል የለው መገዛት ደግሞ ሲምፕል ነው እና ዘለገባልኝ ቀለበት ውስጥ የሚለው ነገር አይረሳኝም። ከተት ብሎ ነበር የገባል የነበረው እና ደስ የሚል ውይይት ነበረ። በጣም ጨዋነት የተሞላበት በጣም ስነስርዓት ያለው ነበረ እና በጣም ደስ የሚል ነበር። እና የሆነ ሰዓት ላይ ጠፋ እና ምን ሆነ ነው ጊዜ የጠፋው ብዬ ስጠይቅ፣ ትምህርት ላይ ነው ያው መዲና ዩኒቨርሲቲ ነው ምናምን የሆነ ኢስላሚክ ዩኒቨርሲቲ ውስጥ ብቻ እንደምትማር ብቻ ተነገረኝ። አለበት ይጠብቀው ብለን እንትናለን ማለት ነው በርታ አልሐምዱሊላህ እና ይሄን ይመስል ባረከላሁ ፊኩም በጣም መወዶት መዲና ነበርኩኝ ማስተር ስላይ ነበርኩ። እንደ አጋጣሚ አሁን ደግሞ የሆነ ሌላ ቦታ ሄጃለሁ። አሁን ቤተሰብ ጋር ለሆነ ጉዳይ ነው የሄድኩት። ከጥቂት ጊዜ በኋላ መለሳለሁ። አላህ አግርቶሎቶ ወደ መዲና ከመጡ ከስምንት ወር በኋላ ቢድኒላህ እዚያ ስለመሆን በደንብ አድርገን መገናኘት እንችላለን። ቢድኒላህ እዚያው ማለት ነው። ኢንሻአላህ ግን በአካል ስታገኝ እንዳደነግጥ በአካል ስታገኝ እንዳደነግጥ አንተ እያልከኝ ነው። ችግር የለውም። እኛ በቤተሰብ ደረጃ አንቱ አልተባልንም። እዚህ ቲክቶክ ላይ ስንመጣ አንቱ እየተባልን ነው። እንሻላህ ወዓለይኩም ሰላም ወራህመቱላሂ ወበረካቱህ። እሺ፣ ያጀማ እንግዶቹን አስገቡና እናንተ ቀጥሉ። ኢምራንም ገብተዋል። ጃቢርም አለ ሌሎ ስለዚህ እንትን ማለት ትችላላችሁ፣ መቀጠል ትችላላችሁ ማለት ነው። አንድ እንግዳ እናስተናግድና ሉጣ ወይስ ኡስታዝ፣ የሚመችህ ከሆነ ትንሽ ብታወራ ደስ ይለናል። አንድ ሰው ብቻ ጋብዙልኝ እና ትንሽ ላውራ እና እድሉ ለእናንተ ልስጣችሁ። ወዓለይኩም አሰላም ወረህመቱላሂ ወበረካቱ አብትሽና እንዴ ሰላም ነኛለው። አልሐምዱሊላህ እንዴት ነህ? እየበረታ ነው አላ እየበረታ ነው። ኡስታዝ እንዴት ነው ጥፍጥናና ጣዕሙ፣ ቅርጽና ይዘቱ እንዴት ነው ዲኑል ኢስላም? ከዚህ ከነበርክበት ከዛ ከጨለማው ከሽርክ ህይወት ውስጥ እንዴት ነው ልዩነቱ ስታየው? ማሻአላህ በጣም ደስ ይላል። እንዲሁም የሆነ የጳውሎስ መልክት እያነበኩ ነበር እና እናንተ የገለታ ሰዎች ወይ በፊትለፊታቸው ተሰቅሎ አዚም ያደረገባቸው አይናችሁ ላይ ማን ነው ብለው የሚናገረው ነገር ጀስት ለነበርኩበት ይሰራል ብዬ ነው የማስበው። የሆነ አዚም ነው እንጂ ጀስት ላ ባይብሉ የሚናገረው ነገር የምንማረውም ነገር ያው እንትን አይገናኝም። ራሱ ትረቱና ባይብሉ እና ያው ከዛ ነገር አንጻር ነው እያየት ያለ። ለወጣቶች መልእክት አጭር መልእክት ብቻ ማስተላለፍ ፈልጋለውኝ። እሺ ባጭሩ ነቢያቶች አለይሁም ሰላት ወሰላም የአላህ ስብሓነ ወተዓላ በምድር ላይ እንዲያደርሱ ተሰጥቷቸው በሚገባ መልኩ አድርሰው ኃላፊነታቸውን ተወጥተው ሄደዋል። ዛሬ ላይ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ትውልዶች ያንን የነቢያት መልእክትና የአላህ ሱብሃነ ወተዓላን አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነት ተጥሎባቸዋል። አላህ ሱብሃነ ወተዓላ በቁርአን ላይ ምን ይላል? በሱራ አለ ዒምራን ላይ

የነብያት ተተኪዎችን እኛ ከዚህ በኋላ አዲስ ነብይ አይመጣም። አላህ ሱብሀነሁ ወተዓላ አዲስ ነብይን አይልክም። ነገር ግን የነብያትን ትምህርት አስቀምጦልናል። እንዳይበረስ፣ እንዳይቀነስ፣ እንዳይጨመርበት አድርጎ ይሄን ኃላፊነቱን ራሱ ወስዶ አስቀምጦልናል። የእኛ ኃላፊነት ምንድነው? ይሄንን ለትውልድ ማድረስ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሀዲት ላይ ኩልኩም ራኢን ወኩልኩም መስኡሉን አን ራኢየቲ ብለዋል። ሁላችሁም ጠባቂዎች ናችሁ። ሁላችሁም ስለተጣለባችሁ ኃላፊነት ያኔ ተጠያቂዎች ናችሁ ብለውናል። ስለዚህ ኃላፊነቱ በእኛ ላይ ነው። ይሄን ተቀብለን ይሄን ኃላፊነት ተገቢ በሆነው መንገድ ልክ ነቢያቶች ባደረሱበት መንገድ ለትውልድ ማድረስ ሰዎችን ፍጥረታት ከማምለክ ፈጣሪን ወደ ማምለክ የመጣራት